ኢትዮጵያ ውስጥ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምረዋል። በሚኖረንም ቆይታ በአጀንዳነት የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ነኝ። ከዲያስፖራው አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽኑ ያከናወናቸው ስራዎችን አስመልክቶ ጋዜጣዊ መግለጫም ተሰጥቷል። ኢብራሂም መሀመድ ተከታትሎታል። የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብና የውይይት ተወካዮችን የማስመረጥ ስራውን እያካሄደ ይገኛል። ኮሚሽኑ ከሰሞኑ በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬትስ፣ በስዊድን፣ በእንግሊዝ የምክክር መድረኮችን አካሂዶ አጀንዳዎችን የማሰባሰብና የውይይት ተወካዮችን የማስመረጥ ስራ ማጠናቀቁን የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በሰጡት ጋዜጣዊ መግለጫ ጠቅሰዋል። በእነዚህ መድረኮች ተሳታፊዎች በአካል በመሳተፍ በአካል መገኘት ያልቻሉት ደግሞ በበይ መዲና መረብ ተሳትፈዋል። በእነዚህ መድረኮች የአጀንዳ ማሰባሰቡና ተወካዮችን የማስመረጥ ስራው ስኬታማ እንደነበር ቃል አቀባዩ ተናግረዋል። በተለይ ኢትዮጵያ ላለችበት ሁኔታ ምክንያት ናቸው ማለት ለሀሳብ ልዩነቶች እና ለመግባባቶች መንስኤ ናቸው ያሏቸውን አጀንዳዎችን ግልጽና አሳታፊ በሆነ መንገድ ማንም ጣልቃ ሳይገባባቸው ለይተው ለኮሚሽኑ አስረክበዋል። ነጻ ሆነው በራሳቸው መንገድ ይወክልናል የእኛን አቋም ያራምድልናል ያሏቸውን ሰዎችን መርጠው ለኮሚሽኑ አስረክበዋልና ና እንግዲህ ኮሚሽኑ በዲያስፖራ ወይም ደግሞ በተለያዩ ሀገራት ላይ ያከናወናቸው መድረኮች በሚቻለው መጠን አሳታፊና አካታች እንዲሆኑ በማድረግ ሕጋዊ ግዴታውን ለመወጣት ጥረት አድርጓል። በዚህ ሂደት ደግሞ መሳተፍ መብታችን ነው ያሉት፣ ብንሳተፍ ደግሞ ለሀገራችን መፍትሄ ከማፈላለግ አኳያ የበኩላችንን አስተዋጽኦ እናበረክታለን ብለው እምነት የጣሉ የተለያዩ ተቋማትና ግለሰቦች በሂደቱ የተሳተፉባቸው ናቸው። ስለዚህ በዚህ መንገድ የተከናወኑ ስኬታማ መድረኮች የነበሩ መሆናቸውን ለመግለጽ ነው። ኮሚሽኑ ከሰሞኑ በአበይት ተግባርነት እያከናወነ ያለው በትግራይ ክልል አጀንዳ ለማሰባሰብና ተወካዮችን ለማስመረጥ እየተደረጉ ያሉ ጥረቶችም አሁንም ተጠናክረው መቀጠላቸውን ቃል አቀባዩ ገልጸዋል። በሁለት ዙር ኮሚሽነሮቹ ወደ ትግራይ ክልል በተለይ ወደ መቀሌ በመጓዝ ውይይቶችን አድርገዋል። ከጊዜያዊ አስተዳደሩ ጨምሮ ከተለያዩ ባለድርሻ አካላት ጋር ከነሱ የተወሰዱ ግብዓቶች አሉ። እነዚህ ግብዓቶችም የምክክር ሂደቱን በትግራይ ክልል ለመጀመር ለማስኬድ እንዲቻል አስቻይ ሁኔታ እንዲፈጠር የቀረቡ ጉዳዮች አሉ። አብዛኞቹ በፌዴራል መንግሥቱና በትግራይ ክልል ጊዜያዊ አስተዳደር መካከል ፖለቲካዊ ውይይቶች ተደርገው መፈታት እንዳለባቸው የጠቆሟቸው ጉዳዮች ናቸው። ስለዚህ በኮሚሽኑ በኩል እነዚህን ግብአቶች ወስዶ ከፌዴራል መንግስቱ ከፍተኛ የስራ ኃላፊዎች ጋር ወይም ደግሞ ባለስልጣናት ጋር ውይይት አድርጎበታል። ከክልሉ ጊዜያዊ አስተዳደር ጋር በተለይ ግንኙነቶችን ቀጥሏል። ስለዚህ በተለይ ከጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ጋር ውይይቶችም እየተደረጉ ነው ያሉት። እንግዲህ እሳቸው ባነሱት፣ ባቀረቡት መረጃ መሰረት እስከ ጥቅምት አጋማሽ በኋላ ባለው ጊዜ ይህን የምክክር ሂደት በትግራይ ክልል መጀመር የሚቻልባቸው ሁኔታዎች እንዳሉ ተስፋ እንዳላቸው የገለጹበት ሁኔታ አለ። ኮሚሽኑ እስካሁን ከህዝባዊ መድረኮች የተሰበሰቡ አጀንዳዎችን የመለየትና ለምክክር መድረኩ ተገቢውን ዝግጅትም እየተከናወነ መሆኑን አቶ ጥበቡ ታደሰ ገልጸዋል። አጀንዳዎቹ ይፋ ከተደረጉ በኋላ የምክክር ጉባኤው ነው የሚጠራው። ይህን የምክክር ጉባኤም ለማካሄድ ደግሞ በርከት ያሉ ቅድመ ዝግጅት ስራዎች ስለሚያስፈልግ ከ4500 አካባቢ የሚሆኑ ተሳታፊዎች የሚገኙበት ለቀናት የሚካሄድ ምክክር እንደመሆኑና ትልቅም ሀገርን ወደ ሌላ ምዕራፍ ማሻገር የሚችል መድረክ እንደመሆኑ መጠን ለዚህ የሚመጥን ቅድመ ዝግጅት ለማድረግ ሰፊ የቅድ ዝግጅትና ዝርዝር ስራዎችን የማከናወን ስራዎችም እየተሰሩ ነው የሚገኙት። ኮሚሽኑ አሁንም አጀንዳ አለን የሚሉ የታጠቁና ሌሎች በምክክሩ መሳተፍ ያለባቸውን አካላት ተሳታፊ ለማድረግ ጥረቱን አጠናክሮ መቀጠሉም ተገልጿል። ትምህርትና የስራ ፈጠራን ከዲጂታል ትራንስፎርሜሽን ጋር አቀናጅቶ መስራት ወሳኝ መሆኑን የአፍሪካ ህብረት ገለጸ። የአፍሪካ ክህሎት ሳምንት ኤክስፖ በአዲስ አበባ ተካሂዷል። አዲሱ ዳዊት ዝርዝሩን ይዟል። በአፍሪካ ህብረትና በስራና ክህሎት ሚኒስቴር ትብብር የተካሄደው የአፍሪካ የክህሎት ሳምንት ኤክስፖ በተለይ በአፍሪካ በትምህርቱ ዘርፍ ያለውን ትግበራ ለማላቅና ዘርፉን ከስራ ፍጠራ ጋር ለማስተሳሰር ያለመ የልህቀት ሳምንት ኤክስፖ ነው። ትምህርትንና የስራ ፍጠራን ከዲጂታል ትራንስፎርሜሽን ጋር ማዋደድም የኤክስፖ ዋና ግብ ነው። በዚህ የአፍሪካ የልህቀት ሳምንት ኤክስፖ ላይ መልእክት ያስተላልፉት የአፍሪካ ህብረት የትምህርት ሳይንስ፣ ቴክኖሎጂና ኢኖቬሽን ኮሚሽነር ፕሮፌሰር ጋስካርድ ባንያን ኪምቦና ኤክስፖ ትምህርትና የስራ ፈጠራን የአፍሪካውያን አንዱ የመፍትሄ አካል እንዲሆን አቅጣጫ ለማስቀመጥ ነው ብለዋል። ኢኖቬሽን ኤጁኬሽን አፍሪካ የትምህርትና የስራ ፈጠራ የፖሊሲ አቅጣጫዎች የአፍሪካውያን ተማሪዎች ክህሎት እንዲኖራቸው ማስቻል አለበት። ዛሬ ይህን ኤክስፖ ስንከፍት ትምህርት ወደ ተግባር የሚመራበትን ቴክኖሎጂ በፍትሐዊነት የሚያገለግልበትንና አፍሪካዊ መፍትሄ የሚሆንበትን መንገድ ለማረጋገጥ ነው። ኢንደሊቨሪንግ ኮምፕሌክስ ኮንሴፕት ትምህርት፣ የስራ ፈጠራና ዲጂታል ትራንስፎርሜሽን በመላው የአፍሪካ ገጠርና ከተማ አካባቢዎች ተደራሽ ሆኖ ወጣቶች በማደግ ላይ ያለውን የአህጉሪቱን ኢኮኖሚ እንዲያግዙ ማስቻል ተገቢ ስለመሆኑም አንስተዋል። በዚህ ጉዳይ ላይ ለመምከርም በኤክስፖ የተለያዩ አካላት መሳተፍ ችለዋል ብለዋል። በትምህርትና በስራ ፈጠራ መካከል ያለውን ልዩነት በማስተካከል እያንዳንዱ አፍሪካዊ ወጣት በገጠር መንደርም ሆነ በከተማ ማዕከል ሆኖ በአፍሪካ ታዳጊ ኢኮኖሚ ውስጥ ያለውን ተሳትፎ ማሳደግ አለብን። ለዚህ ዲጂታል ቴክኒካል እና የስራ ፈጠራ ችሎታቸውን ማሳደግ ተገቢ ነው። ዲጂታል ትራንስፎርሜሽን ደግሞ ለዚህ ስኬት ወሳኝ መሳሪያ ነው። በዚህ ኤክስፖ ፖሊሲ አውጪዎች፣ ተመራማሪዎች፣ ስራ ፈጣሪዎች መታደማቸውም የልማት አጋሮችና ወጣቶች በማስረጃ የተመሰረተ ግንዛቤን እንዲኖራቸው ለማስቻል እየተሳተፉ ነው። በኤክስፖ ፈጠራ ከጽንሰ ሀሳብ ጋር ተዋህዶ ወደ ማህበረሰባዊ ጥቅም የሚያሻግሩ ግንኙነቶችም ይመሰረቱበታል። ኢኖቬሽን ፍሮም ፕሩፍ ኦፍ ኮንሴፕት ቱ ፐብሊክ ጉድ አንድ ሰርቪስ። የአፍሪካ ህብረት ኮሚሽን የትምህርትና ክህሎት አማካሪ ቺኮሲ ኢማኑኤል በበኩላቸው የዲጂታል አገልግሎት በአፍሪካ ለችግሮች መፍትሄ እየሆነ መጥቷል ብለው፣ ነገር ግን የነቃ ክትትልና ድጋፍ በማድረግ ዘርፉን ለበለጠ ውጤት ማብቃት ተገቢ ነው ብለዋል። ዲጂታል በአህጉራችን ከገጠር ማህበረሰቦች እስከ የከተማ ፈጠራ ማዕከላት ድረስ የዲጂታል ለውጦች እየታዩ ነው። አፍሪካውያን ወጣቶች እንዴት መማርና ስራን መፍጠር፣ ከእድሎች ጋርም እንዴት መገናኘት እንደሚቻል ግንዛቤያቸው እያደገ ነው። ነገር ግን ዲጂታል ትራንስፎርሜሽን አውቶማቲክ እንዳልሆነ ይታወቃል። በመሆኑም ለዘላቂነቱ ክትትልና ቁጥጥር ያስፈልገዋል። ኢትዮጵያ የአፍሪካ የህክሎት ሳምንት ሁነትን በማዘጋጀቷና ስላደረገችው መልካም መስተንግዶም በመድረኩ ምስጋና ቀርቧል። በኤክስፖ በስራ ፈጣሪዎች የቀረቡ ምርቶች ትውውቅና ግብይትም ተከውኗል። ተመልካቾቻችን፣ ዜናዎቻችን ቀጥለዋል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። የእለቱ የአጀንዳ ጉዳያችን ትኩረቱን ኢትዮጵያ ባነሳቸው የባህር በር ጥያቄ ላይ ትኩረቱን አድርጓል። የባህር በርን በተመለከተ መንግስት ያነሳው ሀሳብ ትክክለኛና የሚደገፍ መሆኑን በደብረ ብርሃን ከተማ የሚኖሩ የተለያዩ የህብረተሰብ ክፍሎች ተናገሩ። ሰላማዊ አማራጭን በመጠቀም ኢትዮጵያ የባህር በር ጥያቄዋ መልስ እንዲያገኝ ከፍተኛ የዲፕሎማሲ ስራ መስራት ይጠበቅባታል ብለዋል። ብርቱካን ማሞ የነዋሪዎቹን አስተያየት አሰባስባለች። ለአንድ ሀገር የባህር በር የለም ማለት የተዘጋ በር ብሎ ማሰብ ነው። ኢትዮጵያ ደግሞ ለባህር በር ስልሳ ምናምን ኪሎ ሜትር ነው ቅርበቷና፣ አሁን ላይ ደግሞ አባይ ልክ በሰላማዊ መንገድ እንደጨረስ ነው ሁላ ያንንም የባህር በር በሰላማዊ መንገድ እንደንጨርስ ያስፈልጋል ብዬ አስባለሁ። የኢትዮጵያ ባህር በር አስፈላጊ ነው፣ የደም ስር ነው። ስለዚህ ግድ አስፈላጊ ነው ለሀገራችን፣ ለኢትዮጵያ ህዝብ በአሁኑ ሰዓት እድገቱ እጅግ በጣም ሰፊ ስለሆነ የግድ ባህር በር አስፈላጊ ነው። ኢትዮጵያ ባህር በር አስፈላጊነቱ ምንም ጥርጥር የለውም። በጣም ያስፈልጋታል። ኢትዮጵያ እንደውም ዘግይታለች። የተሻለ ህይወት፣ የተሻለ ኑሮ ኢትዮጵያ ከነበረችበት የሆነ ነገር ከፍ ያደርጋታል ብዬ ገምታለሁ። ስለዚህ ያስፈልጋታል የሚለው ሀሳብ ላይ ነው። በዚህ ዘመን ቢያንስ ህዝባችን ከፍተኛ የመልማት የማደግ ፍላጎት አለው። ይህ ፍላጎታችን ግን የምናገኘውን ልማት ለወደብ ኪራይ እየከፈልን እስከ መቼ ስለማይሆን ከተቻለ በሰላማዊ መንገድ ቢመለስ የተሻለ ይሆናል። የባህር በር ምናት የበለጠ ኢኮኖሚያችን ያድጋል ብለን ነው የምናስበው። ያለንም የኑሮ ውድነት የባህር በር ቢኖር ኖሮ ኢትዮጵያ ያለው የኢኮኖሚ የኑሮ ውድነት ይቀንሳል ባይ ነኝ። ብዙ ኮስታ ወታ ነው ከውጭ ብዙ ግብአቶች የሚገቡት። የባህር በር ቢኖረን ኖሮ ግን በቀላሉ በትንሽ ኮስት ወደ ሀገር ውስጥ የምናስገባበት መንገድ ይኖር ነበር። ስለዚህ የባህር በር በጣም አስፈላጊ ነው ለኢትዮጵያ አሁን ካለው ኢኮኖሚ አንጻርና ካለን የህዝብ ቁጥር አንጻርም የባህር በሩ በጣም አስፈላጊ ነው። ስለዚህ ኢትዮጵያ በዲፕሎማሲና በሰላማዊ መንገድ የባህር በር እንዲኖራት እና መጠየቅ አለባት ባይነኝ እኔ። ዓለም አቀፍም ህግ አለ። ምክንያቱም ብዛት ያለው ህዝብ የግድ ባህር በር አስፈላጊ ነው። የባህር በር ግድ ነው። ዓለም አቀፍ ጋር አለመገናኘት አስፈላጊ ስለሆነ ነው። ዲፕሎማሲ አስፈላጊ ነው። አገሪቷ የምትችለውን ያህል አድርጋ የባህር በር ማግኘት ግድ ይላታል። በዲፕሎማሲ ነገሮችን፣ ችግሮችን ቁጭ ብሎ ተደራድሮ፣ ተነጋግሮ በውይይት ፈቶ የባህር በሩ አስፈላጊነቱ ላይ መስማማት ለጅቡቲ የምንከፍለው ና በራሳችን የባህር በሩ ሲገባ ልዩነት አለው ና ለህዝብ ተጠቃሚነት ብዙ ነገር ማድረግ ይቻላል ብዬ ነው የማስበው ና ዘሮ በሰላማዊ መንገድ እንዲሆን ነው የኔ ፍላጎት። በኢፍታዊነት የባህር በሯን ያጣችው ኢትዮጵያ የባህር በር ጥያቄዋ ለነገ የማይባል ና በአሁኑ ትውልድ ላይ የተጣለ ኃላፊነት መሆኑን በደብረ ብርሃን ዩኒቨርሲቲ የስነ ዜጋ ና ስነ ምግባር መምህሩ ሀሳቡ ተስፋ ተናገሩ። የባህር በር ከምጣኔ ሀብታዊ ጠቀሜታው ባለፈ ለአንድ ሀገር ቁልፍ የሚስጥር መጠበቂያ ሀብት ስለመሆኑም ገልጸዋል። ለአለም ላኩን አነጋግሯቸዋል። የትላንቷ ታሪከ ገናናዋ ሀገር ኢትዮጵያ ከቀሪው ዓለም ጋር በነበራት ግንኙነት የባህር በሯ አንዱ ጠንካራው መሳሪያዋ ነበር። በዚህኛው ትውልድ የታሪክ ምዕራፍ ውስጥ ግን ያንን ጠንካራ የሉዓላዊነት ሀብቷን አጣለች። ኢትዮጵያ የባህር በሯን ካጣችበት ከሶስት አስርት ዓመታት ገደማ ወዲህ ከሌሎች ሀገራት ጋር ያላት የንግድና ሌሎችም ግንኙነቶች በሁለተኛ ወገን መልካም ፈቃድ ላይ የተወሰነ ሆኑ ቆይቷል። በደብረ ብርሃን ዩኒቨርሲቲ የሥነ ዜጋና ስነ ምግባር ትምህርት ክፍል መምህሩ ሀሳቡ ተስፋ የባህር በር ጉዳይ የሉዓላዊነት ጉዳይ ነው ሲባል የአንድን ሀገር ሚስጥር ጠባ ጥንቃቄም ጭምር ስለሆነ ነው ይላሉ። የባህር በር ለአንዲት ሀገር ወደ ዓለም መግቢያዋ ነው፣ ከዓለም መገናኛዋ ነው፣ ወደ ዓለም መውጫ በሯ ነው። ስለዚህ ከዓለም ጋር ያልተገናኘ ሀገር ሕልውናው ብዙ አስተማማኝ አይደለም። ከውጭ ሀገር በምናስገባቸው ጉዳዮች ላይ ምንም አይነት ሚስጥር አለን ብለን አስተማማኝ ሚስጥሩ የተጠበቀ ነው ማለት አንችልም። ምክንያቱም የሌላ ሉዓላዊ ሀገርን ፍተሻዎችና ሌሎች አስፈላጊ ቅድመ ሁኔታዎች አልፎ ነው የሚገባው ማንኛውም ነገራችን። የባህር በር የአንድን ሀገር ኢኮኖሚያዊ ሁኔታ የሚወስን ሀብት ነው ያሉት ሀሳቡ ተስፋ በወጪና በገቢ ንግድ ላይ የሚጣሉ ቀረጥና የወደብ ኪራይ ምክንያት የሸቀጥ ዋጋ ንረት መጨመርና በወጭ ንግድ ደግሞ የንግድ ተወዳዳሪነት ዝቅ የሚያደርግ እንደሆነ ገልጸዋል። በዚህ ምክንያት በምጣኔ ሀብታዊ የውድድር መሙ ላይ አንድ እርምጃ ወደኋላ ሆኖ ለመከተል ያስገድዳል ይላሉ። ይህ ደግሞ ጫናው በህዝብ ላይ ነውና መታረሚያ ያለበት ዛሬ ነው። በወደብ ጥያቄ ዙሪያ ኢትዮጵያዊ ሁሉ አንድ መሆን አለበት፣ አንድ መሆን አለበት። አንድ መሆን ያለበት ችግሮች ስለሌሉብን አይደለም፣ ልዩነቶች ስለሌሉብን አይደለም። የዚህ መፈታት ኢቭን አንዳንዶቹን ችግሮች የሚፈታቸዋል። ኢኮኖሚያዊ ችግራችን ለምሳሌ ይፈታል። የግጭት ምንጭ እኮ ይሆናል ድህነት። የባህር በር ቢኖረን ሁለት ቢሊየን ዶላር ትርፍ ይኖረናል ማለት ነው። ኢንቨስት የምናደርገው በየዓመቱ ከዚያ ውጭ፣ በዓለም ገበያ ውስጥ የምንሸጠው ምርቶቻችን በቀላሉ ዓለም ፈላጊ ይኖራቸዋል። ምክንያቱም ተወዳዳሪ ይሆናሉ። ከገበያ አንጻር አምራቾች ሀገር ውስጥ ያሉ ምርቶች ይሸጣሉ ማለት ነው። ከውጭ የምንፈልገው በቀላሉ ዋጋ ይመጣል ማለት ነው። የኢትዮጵያ ከባህር በር የመነጠል ታሪክ የአንድ ጎልማሳ ዕድሜ እንኳን ያልተሻገረ ከመሆኑም በላይ በአጭር ርቀት የበይ ተመልካች እንድትሆን የተሰራውን ስህተት ለማረም የጊዜ ቀጠሮ የሚያስፈልገው አይደለም የሚሉት መምህሩ፣ በአለም ላይ ይህንን ያክል ህዝብ ቁጥር ይዞ የባህር በር አልባ የሆነ ሀገር የለም ይላሉ። ሁለተኛውን ትልቅ ህዝብ ወደብ አልባ ትልቅ ህዝብ በሶስት በሁለትና በሶስት እጥፍ ይበልጣል የኛ ለዚያውም። በአንድ ጎልማሳ ማሳ የቀን ርቀት አትሌቶቻችንማ በማራቶን ሯጮቻችንማ በሁለት ሰዓት የሚገቡት በሁለት ሰዓት በሚገቡት ርቀት ነው። ከባህር ተነጥለን ያለ ነው፣ ኢፍትሐዊ በሆነ መልኩ ማለት ነው። ኢትዮጵያ ረጅም ታሪክ አላት። የነጻነት የአፍሪካ የነጻነት ቀን እንዲልናት ካልን ይህንን ኢፍትሐዊነት መቀልበስ እስከቻለ ብቻ ነው። ኢትዮጵያ ህዝብ ይሄንን በከፍተኛ ነገር በአለም መድረክ በኩራት ሊናገር የሚችለው ማለት ነው። በኢትዮጵያ ባለፉት የስልጣኔ ከፍታ ዘመን በበጎ እንደሚነሱት የታሪክ አንጓዎች የአሁኑ ትውልድ ለመጪው ዘመን የሚያስቀምጠው በጎ ታሪክ መሆን አለበት። የባህር በር ባለቤትነት በራሳችን ነገ ላይ ነው የጨክን ነው። በነገ ትውልዳችን ላይ ጨክነን ያሳልፈን የሰጠነው ግዛት ነው የወደብ እንትናችን ማለት ነው። ይህን ማረም ከማንም አይጠበቅም። ለነገው ትውልድ ማሳለፍም አይጠበቅብን። ይሄን እዳ ለነገ ወደ ነገ ማስተላለፍ የለብን። አንዳንዴ በክፉ ከመነሳት እንደዚህ በባድነት እንደዚህ የሸጠ እንደዚህ ያደረገ ከመባል በበጎ እንድንታወስ ማድረግ መልካም ነገር ነው። ካልሆነ ግን መረሳትም ይሻላል። በመጥፎ እንዲህ ያደረገ ነው ይህ ያ ትውልድ እንዲህ ነው ያደረገን ከመባል ማለት ነው ይሄኛው የተሻለ ምርጫ ነው። በጎ ሆኖ አይደለም አንዳንዴ ከሁለት መጥፎ የተሻለው መጥፎ መምረጥ አስፈላጊ ስለሚሆን ማለት ነው። የባህር በር የአንድ ሀገር ማህበራዊ ፖለቲካዊና ምጣኔ ሀብታዊ ምሰሶ ስለመሆኑ ኢትዮጵያ የባህር በር በነበራትና ባጣችበት ዘመን መካከል ያለውን ልዩነት መመርመር ተገቢ ነውም ተብሏል። የባህር በር ባለቤትነትን ለማስመለስ የተጀመረው ዲፕሎማሲያዊ ጥረት ዳር ይደርስ ዘንድ ሁሉም ኢትዮጵያውያን በንቃት ሊሳተፉ ይገባል ሲሉ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ ተናገሩ። ኢትዮጵያ እየጠየቀችው የባህር በር ጥያቄ ፍትሐዊ ስለመሆኑ ጎረቤት ሀገራት በውል መረዳትና መተባበር ይገባቸዋልም ብለዋል። በለጠ ታረገኝ። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ አገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። የባህር በር ባለቤት የመሆን ጉዳይ በየትኛውም መስፈርት ሲለካ የሀገርና ህዝብን ህልና መሰረት ያደረገ ጥያቄ ስለመሆኑ ሁሉም ኢትዮጵያውያን የሚስማሙበት ጉዳይ ነው። ከቀይ ባህር በ60 ኪሎ ሜትር ባነሰ ርቀት ላይ የምትገኘው ኢትዮጵያ ትናንት የባህር በር ባለቤት የነበረች ቢሆንም በታሪክ አጋጣሚ ሀብቷን ተነጥቃ የበይ ተመልካች እንድትሆንም ተደርጋ ቆይታለች። አሁን ላይ የኢትዮጵያ መንግስት ሀገሪቱ ባልተገባ መንገድ ያጣችውን ሀብቷን ለማስመለስ ጠንካራ አቋም በመያዝ ዲፕሎማሲያዊ ጥረቱን አጠናክሮ ቀጥሏል። መንግስት ፍትሃዊና ና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና ና በሰላማዊ መንገድ ይሰራል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ መሀዲ ከአሚኮ ጋር በነበራቸው ቃለ ምልልስ እንደተናገሩት የኢትዮጵያውያን በድህነት ውስጥ የመኖር አንዱና መሰረታዊ ምክንያት ሀገሪቱ ባህር በር አልባ መሆኗ ነው ይላሉ። ሌሎች በርካታ አጀንዳዎች አሉን፣ አገራዊ አጀንዳ፣ አንዱ ትልቁ አጀንዳችን የባህር በር ጉዳይ ነው እስከዛሬ ድሃ የወንድበት የባህር በር ጉዳይ ነው። አንዱ የቀይ ባህርና ሁለት ውሃዎች ላይ ጂኦስትራቴጂክ ቁመናችን ተሰብሯል። ተሰብረናል። ከዚህ ውሃዎች እንድንርቅ ተደርገናል። ከዚህ ሁለት ሁለት ውሃዎች በመራቃችን ድህነት ውስጥ ወድከናል። አደጋ ውስጥ ወድከናል። ከዛ ኢትዮጵያን የማውጣት ጉዳይ ነው። ዜጎቻችን የስራ እድል ይፈልጋሉ። ቱሪዝም ሴክተሩ ማደግ አለበት። ኢንዱስትሪዎቻችን ማደግ አለባቸው። ኤክስፖርቱ ማደግ አለበት። ባህር በር ሲኖርህ ነው የስራ እድል ምትፈጥረው። ዜጎቻችን ምን ይብሉ? ምን ይስሩ? እየተሰደዱ እንደዚህ መኖር የለባቸውም። ከ130 ሚሊዮን በላይ ሕዝብ ተይዞ ያለ ባህር በር መኖር የሚያደርሰው ችግር ዘርፈ ብዙ እንደሆነ የሚናገሩት ዶክተር ፈትሂ ኢትዮጵያ እየጠየቀች ያለው ትናንት የራሷ የነበረን ሀብት በመሆኑ ስለ ፍትሐዊ ጥያቄዋ ጎረቤት ሀገራት ጉዳዩን በውል መረዳትና መተባበር ይገባቸዋል ብለዋል። ከሌሎች ባህር በር ከሌላቸው ታዳጊ ሀገራት ልዩ የሚያደርገን ሶስት ቁልፍ ጉዳዮች አሉ። አንዱና ዋነኛው ባህር በር የነበረን አሁን ግን ያጣን ሀገር ነን። እንደዛ ሀገር የለም። ሌላ ከቀይ ባህር በ60 ኪሎ ሜትር ከዚህ አሁን ከምክር ቤታችን እዚህ ሞጆ ማለት ነው በ60 ኪሎ ሜትር እንደዚህ ርቀት ላይ ሆኖ የተከለከለ ሀገር ኦልሞስት የለም ማለት እንችላለን። ሶስተኛ፣ ትልቁን የህዝብ ብዛት የያዝን 130 ሚሊዮን በቅርቡ 200 ሚሊዮን በ20 ዓመት ውስጥ የሚገባ ህዝብ ነው ያለን። መዘጋት አንችልም። ጉዳቱ በጣም ከባድ ነው። በሰላማዊ መንገድ በዲፕሎማሲ ሰጥቶ በመቀበል በትብብር ከኛ ጋር ለመስራት ጎረቤት ሀገራት ዝግጁ መሆን አለባቸው። የኢትዮጵያ የልማት ብቻ ሳይሆን የህልውና ጉዳይ የሆነውን የባህር በር ለማግኘት ኢትዮጵያ ሰላማዊና ዲፕሎማሲያዊ በሆነ መንገድ ያላሰለሰ ጥረት እያደረገች እንደሆነ የሚናገሩት ምክትል ሰብሳቢው የተጀመረው መንገድ ውጤታማ ይሆን ዘንድ ኢትዮጵያውያን የውስጥ አንድነታችን እየጠነከረ መሆን እንዳለበትም ነው የሚናገሩት። ዲፕሎማሲው ኃይል የሚያገኘው ዲፕሎማሲው ጉልበት የሚሆነው የውስጥ ንካሬ ካለ ነው። የውስጥ ንካሬ ከሌለ አይሆንም። አንዳንድ ግለሰቦች ግን አሁን ወደ ጦርነት ልትከቱን ነው ወደ ግጭት ልትከቱን ነው። ግጭት ጉዳይ አይደለም፣ ወደ ጦርነት ጉዳይ የህልውና ጉዳይ ነው። እየተሰደደ እኮ ባህር ውስጥ የሞተ እኮ ነው ዜጋችን። ስለዚህ ያንን ለማስቆም ነው ፍትሐዊ ተጠቃሚነት፣ ጀስቲስ ፍትሃዊነትን ለማምጣት ነው ኢትዮጵያ ጥረት እያደረገች ያለችው። ስለዚህ ይህንን ሁሉ ዘርፈ ብዙ ችግሮችን ለመቅረፍ ብሔራዊ አንድነታችን ማስጠበቅ አለብን። ሲቪክ ማህበረሰቦች፣ የሀገር ሽማግሌዎች፣ ባለድርሻ አካላት፣ ፖለቲካ ተፎካካሪ ፓርቲዎች ሁላችንም ዲያስፖራም ጭምር ሁላችንም በዚህ ጉዳይ ላይ አንድ አቋም መያዝ አለብን። ሀገራዊ ብሔራዊ ጉዳይ ስለሆነ የህልውና ጉዳይ ስለሆነ አንድ አቋም ይዘን መንቀሳቀስ አለብን። በሰላማዊ መንገድ፣ በዲፕሎማሲ በሰጥቶ መቀበል፣ ጎረቤት ሀገራት ላይ በምንችለው መጠን የዲፕሎማሲ ጫና አድርገን ባህር በሩን እውን ማድረግ መቻል አለብን። ኢትዮጵያውያን በብሔራዊ ጥቅም ላይ ልዩነት ይኖራል ተብሎ አይታሰብምና አንድነትና ትብብር መርህ ሆኖ ሊቀጥል እንደሚገባም ነው የተገለጸው። ከአጀንዳ ጉዳያችን ተመልሰናል። በመጨረሻም ወደ እናንተ የምናደርሰው አጫጭር ጉዳዮችን ይሆናል። ሰላማዊት ነጋ ታቀርባቸዋለች። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ድንበር ተሻጋሪ ልማትን በማጠናከር የቀጠናዊ ትስስር እውን እንዲሆን በቁርጠኝነት እንደሚሠራ አስታወቀ። በዋሽንግተን ዲሲ የተካሄደ የሚገኘው የዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ አመታዊ ስብሰባ ዛሬ አራተኛ ቀኑን አስቆጥሯል። ከዓመታዊ ስብሰባው ጎን ለጎን ሀያ ስድስተኛው የአፍሪካ ቀንድ ኢኒሽቲቭ ስብሰባ የተከናወነ ሲሆን የድንበር ተቋራጭ ልማት ላይ ያተኮረ ውይይት በማድረግ የኢኒሽቲቭ ተሳታፊዎች የድንበር ተሻጋሪ ፍኖተ ካርታን አጽድቀዋል። ፍኖተካርታውን ተግባራዊ ማድረግ የሚያስችል የፋይናንሻል አሰራሮችን በመድረኩ ይፋ ሆነዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ምክትል ዋና ጸሐፊ መሐመድ አብዲዋሬ ኢጋድ ድንበር ተሻጋሪ ልማት የቀጠናዊ አይበገሬነት፣ የኢኮኖሚ እድገት ና የትስስር መሰረት እንዲሆን በቁርጠኝነት እንደሚሰራ ገልጿል። ምክትል ዋና ጸሐፊው ከስብሰባው ጎን ለጎን የኢትዮጵያ ጅቡቲ ና ሶማሊያ የገንዘብ ሚኒስትሮችን ጨምሮ ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ውይይቶችን አድርገዋል። ውይይቶቹ የኢጋዴ ቀጠናዊ ትስስርና የልማት ግቦችን የበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮሩ መሆናቸው ተመላክቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአይኤምኤፍ ኮታ ላይ የተደረገው የ50 በመቶ ጭማሪ ለዓለም አቀፉ ፋይናንሻል ሴፍቲ ኔት መጠናከር አዋንታዊ ሚና እንዳለው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካሊ ገለጹ። ለአባል ሀገራት የሀብት ተደራሽነትን ለማረጋገጥ የሚረዳ አዋንታዊ እርምጃ መሆኑን በመገንዘብ የኢትዮጵያ ብሔራዊ ባንክ የተወሰደውን እርምጃ እንደሚቀበል አስታውቋል። እንዲሁም የአይኤምኤፍ ኮታ ማሻሻያ እንዲፋጠንም ገዢው ዶክተር እዮብ ተካሊን ጥሪ አቅርበዋል። ዶክተር እዮብ ተካሊ በሰጡት ማብራሪያ ይህ እርምጃ በአሁኑ ወቅት ያለውን የዓለም ኢኮኖሚ ገጽታ በተሻለ መልኩ ከሚያንጸባርቅ ወቅታዊና ፍትሃዊ ኮታ ማስተካከያ ጋር ማጣጣም አስፈላጊ መሆኑን አስረድተዋል። የኮታ ጭማሪውና ፈጣን አተገባበሩ ተቀባይነት ያለው መሆኑን ጠቁሞ፣ የኮታ ማስተካከያ ጣዳፊነት ግን እጅግ ከፍ ያለ ትኩረት ሊሰጠው ይገባል ብለዋል። የታዳጊ አባል ሀገራት የኮታ ድርሻ መጠበቅ ላይ እየታየ ያለውን ስምምነት በማድነቅም አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ እንደሆነም ገዥው በአጽንኦት አንስተዋል። በመሆኑም ፍትሐዊ፣ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ወደፊት በሚደረጉ የኮታ ማስተካከያዎች እንደ ኢትዮጵያ ያሉ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ ሊሰጣቸው እንደሚገባም ጠይቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቀዋል። ስለ አብሮነታችሁ እናመሰግናለን። ጤና